ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? እኛ ያለን አልሐምዱሊላ። ቆይታችሁ እንዴት ነበር? ሳምንታችሁ እንዴት አለፈ? እኛ ጋር አልሐምድሊላ ሰሞኑ ትንሽ በቪዲዮች ላይ ጠፋ እያልን ነው። ያው ብዙም እየመጣን አይደለም፣ ብዙም አልተመቻችንም ነው። ያው ሰሞኑን ትንሽ አሙኝ ነበር እና ለዛ ነው ቪዲዮ በደንብ አልሰራላችሁም። ከዚህ በኋላ በጣም በብዙ ቪዲዮች እንመጣላችኋለን፣ በደንብ ቪዲዮ እንሰራላችኋለን፣ ወደ እናንተ በደንብ እንመጣለን። ያው እኛም ስንቀር ትናፍቁናላችሁ፣ ወላሂ በደንብ ነው ትናፍቁን። ምክንያቱም ካሜራ ለምደን ብዙ ቀን እንደዚህ ከእናንተ ጋር ተገናኝተን ምን ብለን ስንቀርባችሁ እኛም ይከፋናል የሆነ ነገር የጎደልን ያክል ነው የሚሰማን። እና ከዚህ በኋላ በደንብ ቪዲዮ እንሰራላችኋለን ብዬ ተስፋ አደርጋለሁ። ያው ብቻ ጤናውን ያብዛለን ነው የሚባለው። እናንተም ጤናችሁ ይብዛለን። ዛሬ በአዲስ አይዲያ ነው የመጣሁት። እንግዲህ ፋሚሊ ሁላችሁም ታውቃላችሁ ሶፊያ ብቻዋን ያለችው ማለት ብቻዋን ነው ማለት ጎረቤት ምናምን ሁሉም አለ እኛም አለን፣ ግን ቤት ውስጥ አብሯት የሚኖር ሰው እንደሌለ ታውቃላችሁ። እና ዛሬ የሆነ ሀሳብ መጣልኝና አንድ እንግዳ ይዤላት መጥቻለሁ ማለት ነው፣ ሶፊያ ቤት ሶፊያም በስራ የሚያግዝ ሶፊያ በጠራችው ሰዓት ቶሎ የሚገኝላት ሰው ያስፈልጋታል። ለዛ ሶፊያ የሚያስፈልጋትን ሰው ይዤላት መጥቻለሁ ማለት ነው። ያው አጋዥ ነው ይዤላት የመጣሁኝ በስራ በምናምን በሁሉም ነገር። እንደዚህ ቪዲዮ ሰርታ ስትመጣ ሶፊያ ሌላም ስራ አላት፣ ያም ስራ ሰርታ ስትመጣ ሊደክማት ይችላል። ቡና የሚያቀራረብ መገብ ቶሎ ቶሎ ሰርቶ የሚያቀርብ ምናምን ሰው ያስፈልጋል። ለዛ ለዛም ይሁን ሰው ነው የምትጦት ማለት ነው። አክሊ ሶፊያ ደስ ይበላት አይበላት አላቅም። ያው እስከ ዛሬ እንዴት እንዳላሰበችው አላቅም። ምክንያቱም ግዴታ ያስፈልጋል። እንደዚህ አይነት እንትን ስለማይመቻትም እንግዳም ይበዛባታል። ለዛ እንዴት እንዳላሰበችው አላቅም። ወር ደግሞ አትፈልግም። ካልፈለገች ችግር ነው፣ ከኔ ጋር ጦርነት ነው የሚነሳው። እኔ ማች መቻ ዘዝኩ ምናምን ነው ምትለው ያ ችግር የለውም፣ ዱላም ከሆነ በጸጋ እንቀበላለን። አዲሳችን አይደለም መመታት በሷ መመታት ነው ችግሩ። እና አዲሱ አጋሻችን ስትነግር ነበር። የክትፎ ነገር፣ አይን ነገር እያለች ነበር። የጥብሴ ነገር ዝም ብሎ ማስገባት በቃ እንደዚያ እያለች ነበር። ቡና አይን ነገር፣ የቡና ነገርማ ማ ጭራሽ ጭራሽ ነው እያለች ነበረ። ስለ ሙያማ ማንም አይመሰክርልኝ ምናምን ስትል ነበር። እሱንማ አሁን ጀመረች አይደለም። ሶፊ ነው የምትመሰክርልሽ አይታል ከወደደችሽ አሳየው ካልወደደች ደግሞ እኔ አይገባኝ ሙያሽ ነው ሊያወጣሽ የሚችለው ብዬ ለአጋዣ በደንብ ነግሬያታለሁ እንዲህ ብዬ ነው ዛሬ ፕራንክ ማድረጋት ሶፊያ እና ምንም አጋዣ አይደለም ያመጣኋት ማለት እና አንዴቴ ነይ ችግር የለውም ያው ትንሽ ካሜራ ትፈራለች ያመጣኋት እህት ይህቺ ነች የእኛ ሰፈር ሰው ነች ዛሬ ዝም ብዬ እንትን እያልኩኝ የሆነ አይዲያ መጣልኝ ይህን አይዲያ ከእሷ ጋር ሆኜ ሶፊያ ጋር እሷ አጋዥሽ ነች ብዬ ፕራንክ እናረጋታለን ማለት ነው። እንግዲህ አትፈሪማ በደንብ ነው ፕራንክ እናረጋታለን። ኮንፊደንስ አለ። ስለዚህ ከእሷ ጋር ሆነን እሷ አጋዥሽ ነች ብለን ደስ ካላት እናግዛታል እናግዛታለን ፕራንክ እናረጋታለን። ስለዚህ ደስ ካላትም ካላላትም ፕራንክ ምንም አዲስ ነገር የለውም ብለን ብራንክ እንደሆነ እነግራታለን ማለት ነው። ስለዚህ ቤተሰቦች እናንተ ይህ የሶፊያ ቤት ነው፣ በሶፊያ የሚለቀቅ ቤት ነው፣ በሶፊያ የሚለቀቅ ቪዲዮ ነው። ስለዚህ እናንተ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሰብስክራይብ ወይ የጨመረ አይደለም። እናንተ በደንብ ሼር እያረጋችሁላት ሰብስክራይብ እያረጋችሁላት ሶፊያን በደንብ አግዟ ትላለሁ። ምክንያቱም ሶፊያ ከዚህ በላይ የሚገባት ሰው ነች። ይሄ ብቻ ለሶፊያ አይበቃም፣ በደንብ ልናበረታታት ይገባል። ለዛ ሶፊያ ጋር እንድ ማለት ነው ያለውን ነገር አሁን በደንብ ሶፊያ ጋር አሳያችኋለሁ። ሶፊያ ዱላም ተጠቀም ቻለች ቤት ትኑር አትኑር የማውቀው ነገር የለም ብቻ ወደ ቤት እንድ ተከታተሉላለሁ። ሶፊያ ዛሬ እንግዳ ነው ይ ልሽ የመጣወት የመጣወት እንግዳ ደግሞ እንደምንደሚያነብሰው መጽሐፍ ናሁን ትነካከለች። ለዛ ቁጭ አድርጊ የማ መጽሐፍ ነው አንብቦ ትልቅ ህልም አለኝ። ህልምሽ ለራስሽ። ዛሬ የመጣሁበት ምክንያት አለኝ። አንቺ ሴትዮ በእናትሽ ወይኔ፣ ምክንያት የምንመሰለሽ መሰለች እቺ እህታችን፣ አንቺን ስራ የምታግዝ ስራ የሚያግዝ ሰው የለማ። ስለዚህ እሷ ስራ የምታግዘች እህታችን ነች ማለት ነው። ከዚህ በኋላ የምትኖረው ከአንቺ ጋ ነው። ልብስ ምናምን አልያዘችም፣ ያው የላትም። ያመጣችው ከክፍለ ሀገር ነው። ለዛ ምንም ልብስ አልያዘችም። ከአጎቷ ጋር ጣልታን የመጣችው እንዳጋጣሚው ነው። ስለዚህ አንቺ ጋር ትኖራለች ማለት ነው። ልብስ ታካፍያታለች፣ ያለች ልብስ እኩል ታካፍያታለች። ከአንቺ ጋር ትኖራለች ማለት ነው። ምን አፈልጊም። እኔ እኮ በቃ ካሜራማ ቤተሰቦቼ የዋህነቴ እንዲያውቁ ብዬሽ እኮ ነው ምን ላንጀራ ስም የምን ፕራንክ? እኔ ላንቻ ስቤ እንትን እያልኩኝ ምን ላንቻ ስቤ የሚያስፈልግሽን ነገር የጎደለሽን ነገር ችግር እኮ ያስፈልግ የሚያገዥ የሚያስፈልግሽ ነገር እኮ ነው ወንድ እኔ ነው። ምን ማለት ነው? አትፈልጊም? አንፈልግም እጂ እንደውም የሚሰራ ስራ ምናምን ካለ ጀምሮ ውሃ ግቢ ግቢ አታጭም፣ ወደዛ ችግር የለም በቃ ዝም ብለሽ ግቢ። አንቺ ምን አስበሽ ነው? እኔ ለአንቺ ታስፈልጋለች ብዬ ስራ የሚያገዝሽ ሰው ያስፈልግሻል።

ገዝተሽ እየበላሽ መች ሰርተሽ መትበኝበት ሰዓት እኮ የለሽም እኮ ነው። እስኪ የተሰራ ምግብ አለኝ። እንደውም የሚሰራ ሙያ ስለሌለሽ እኮ ነው። ስለዚህ ወይኔ ሶፊ፣ አላየሽም፣ አልሰማሽም፣ አላየሽም፣ የሙያዋ ነገር ወይኔ፣ የክትፈዋ ነገር አይ ነገር የቡናዋ ነገር፣ ጣት ነው የሚያስቆረጥ ነው። እንዲህ አልነግርሽም ቤት ጎረምሳ ኤቭሬም ጎረምሳና ጎረምሳ ቤት፣ አንድ ሴት። እሺ እየነገርኩሽ አይደለ? አቤት ጉብዝና አየሽ አይደል? ገና ሳታሻት፣ አቤት አቤት አቤት አቤት። እኔ ስለ ክትፎ አወራለሁ። እያየሽ ነው አይደለ? እያየሽ ነው አይደለ? ማሬ ቤቱን ንጹህ ነው። ቲቪው ልትወለውልልሽ ነው። ልክ ነሽ። አንቺ ምን አገባሽ? ተያዘ ተስራበት እንደ ተስራበ አንቺ ወልዩወልዩ እ ቆሻሻ ወልቢ ዋው! ያገኘሽው ነገር ታብይሽ ልስት ምናምን። አሁን ይሄ ቤት ተጸልቷል አንቺ ባላሽበት ቤት ይሄ ቤት መጽዳት አልነበረ ምን መሰለኝ ሶፊ፣ ሚያግዚሽ ሰው ያስፈልግሻል። እኔ ላንቺ ብዬ እኮ ነው እንደዚህ እየለፈ ያሉት ሚያግዚሽ ሰው ያስፈልግሽም፣ ያስፈልግሻል። ጠጪ፣ ችግር የለም አንቺ ጠጪ። ምን ያፈልጠጣል፣ አንቺ የሚያስፈልግሽ የሚያግዝሽ ሰው ነው። ቤቱ አልጸዳም። እንደምታዩ ቲቪሽ ቆሻሻ ነው፣ መወልወል አለበት። እኔ ለአንቺ ብዬሽ እኮ ነው። ከደበረሽ ምን ምንድን ነው የምትበላው? ነገር የለም እንዴ? የሚበላ ነገር ምንድን ነው? አሁን ለእንግዳ ይሄ ይቀርባል? ለእንግዳ፣ ለእንግዳ እንደዚህ አይነት ነገር ይቀርባል? ምግብ የለም አየሽ። ምግብ እኮ ምግብ አትሰራም አየሽ አይደል በቃ። የፈለገ ይኸው። አሁን ምግብ ቢኖር እንደዚህ ነገር ይቀርብላታል። አረ በፈጣሪ እንደነገርኩሽ ነው። ይኸው ምግብ ሁላ መስራት አልችልም። ይኸው ብስኩት እየሰራች ነው የምትበላው እንጂ

አትቀልድብኝ አኗር ይውልክ አንተ አትቀረጸኝ እንዳትመጣላት ምንድን ነው ምን ኧረ ምንም አላጣም አንቺ ዝም ብለች ቲቪውን ሙሉክተሽ ንዲሆን ንጹህ እንዲሆን ብዬ ነው ምን አረ በመጣብህ ስልክ ነው የሚሄደው። የላ አታስወራኝ፣ በቃ አታስጮው አውሪኝ። ይሄን የምችግራለሁ አዎ ፣ እንዲሁም በሷ እጅ በሱ በደንብ በደንብ አውጪ እና ማለት ነው። ውሃ ውስጥ ነክሩ ያለች እሱ ከጻት ወደ ውል ይበታለች ማለት ነው። ንጹህ እንዲሆን ብዬሽ ነው። ውሃ ውስጥ ነካሪው መጀመሪያ። አዎ አየሽ፣ አሁን ንጹህ ይሆናል፣ እያየሽ ነው።

ስለ ራበሽ መሽ እኩታ ታዲያ ለምንድነው የሚያምሽ? ከመመሽ እኛ እናስታመምሻለን። ንጹህ አይደለም ንጹህ ስለሆነ እ የምታጥበው ንጹህ ቢሆን ኖሮ አታጥበው ነበር። ሶፊ ለምንድን ነው ቆይ እሷን እንትን የምትያለው? ሙያ ያላት በጣም ነው ሙያ ያላት እሷ ለምንድን ነው ትላለች እንደ የት ነው የምንወጣው? እንደ አንወጣም። እኛ ያመጣዋት እኮ ስራ ልትሰራ እኮ ነው። ወይዬ ከዚህ በላይ ታድያ እምልህ አድርግ ነው። ቁጭ በይ፣ ችግር የለውም። እንግዲህ ውጡ ነው ውጡ እያለች እኮ ኧረ ዝም

እሷ ቀስ ብላ አስተካክላል እያለች ማዕፊ ማዕፊ ከምትይ ቁጭ በሉ ነው የሚባለው። በቃ እንግዳ መቶ ማዕፊ ማዕፊ ሙሽክላ ምናምን ትላለች። እንደ የምን ሙሽክላ ነው? እኔ ይገባኛል። በአረብኛ አውሪኝ፣ እንዲያውም አውሪኝ። መቀመጥ ከፈለጋችሁ ተቀመጡ፣ ግን እኔ ሙግዚት አልፈልግም። እኔ ለራሴ ይበቂ ነኝ። ልጅቷ መጃ ከለላት። ምን ከለላ? መረዳት ይችላለሁ። ምን ማለት ነው? እኛ ድሜት ምንድን ነው? ምት ሆኑ ጥኖ እኛ እንጣም። በቃ እኛ የመጣንበት አላማለም፣ አንቺን እናግዛለን፣ እናግዛለን

ምን ላስቀምጥልሽ አስቀምጥልሽ ምን ምን እሷ? አይደለም አንቺ ገና ከህመሜ ሳልመለስ ጆሮዬ በጠሰል ቁጭ በላይ ጆሮአችን ነው በቃ የኔ ቆንጆ ተልከሽ ነው የመጣሽ? በማድረግሽ ደስተኛ አለሽ? እንዴት ነው በማበላሸትሽ? ትስቂያለሽ ደግሞ ምን? ለምን መሳቀች? እሷ የሳቀች እኮ አይደለም ያው ያን እኮ ምናምን ነው። ተልኮሽ ነው የመጣሽ ወይስ እሷ አቃጥያት ሄደሽ ጨጓራው አላጫት ብሎ

የሆነ ነገር ቢበላሽ ራስ ምን አረቁኝ? እኔ ላይ ምንድን አርገነዋል? ነገር አሁን አግዘናታል፣ ይበቃታል። ከዚህ በላይ ምንም ማረግ አንችልም። ሶፊያ ቤትሽ እንደዚህ ፎ አድርገንልሻል፣ አጥበንልሻል። አሁን በቃ ሁሉም ነገር ጨርሰናል። አጥቤትሽን አጥበንልሻል፣ ቲቪሽን፣ ሪንግ ላይትሽን፣ መስተዋትሽን። ምግብ ችግር የለም ምንም አትበያት፣ ችግር የለውም። ምግብ ባትሰሪም ራሷ ሰርታ ትበላለች። ከዚህ በኋላ እንግዲህ ብስኩት እየበላች እኮ ተቸገርን። አሁን የቀረል ምንድን ነው? ገለዋን ማጠብ ነው። ገለዋ አልታጠብም። ገለዋን አጠባታል፣ ግድ ነው። እንደ ገለዋ መታጠብ አለበት።

የምን ነው በቃ። አሁን ይበቃሻል። በቃ ሶፊያ፣ እንግዲህ ከዚህ በኋላ ከሊጋ እንዳትሳፈጪ ስለ ፕራንክ እንዳትወር እሺ? ፕራንክ ምን ማለት እንደሆነ ታውቂያለሽ? ከን ስለ ፕራንክ እንዳትወሪ። እስካ የነበረው ነገር ፕራንክ ነው የምንመልት የለም።